በከተማው ነዋሪዎች የሚነሱ የመሠረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ትኩረት መስጠቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። የጉባኤ ብስራቶች የመደመር መንግስቱ ርፋቶች በሚል ሀሳብ ከንቲባ በአዲስ አበባ ከአራዳ ክፍለ ከተማ ነዋሪዎች ጋር ተወያይተዋል። ተመስገን ዳረጎት ተጨማሪ አለው የጉባኤ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ መልእክት በአዲስ አበባ ከተማ አስተዳደር ሁሉም ክፍለ ከተሞች ህዝባዊ ውይይት ተካሂዷል። ከአራዳ ክፍለ ከተማ ነዋሪዎች ጋር ውይይት ያደረጉት የአዲስ አበባ ከንቲባ አዳነች አቤቤ ከተማ አስተዳደሩ ከዚህ በፊት በተካሄዱ ህዝባዊ ውይይቶች የተነሱ የህዝብ ጥያቄዎችን ለመፍታት እንቅስቃሴ ሲያደርግ መቆየቱን ተናግረዋል። በ2017 በርካታ ህዝባዊ መድረኮችን አዘጋጅተን ከተለያዩ የሙያ ክፍሎች ጋራ ከተለያዩ የማህበረሰብ ክፍሎች ጋራ ውይይቶችን አድርገን ጥያቄዎች ተነስተዋል። ጥያቄዎች ብቻ ሳይሆን ቅሬታዎችም ተነስተዋል። ቅሬታዎችም ብቻ ሳይሆኑ አንዳንድ ህዝቡ የተቻቸውም ጉዳዮች አሉ። እነኚህን ትኩረት አድርገን አቅደን ሰርተን ነው ምላሽ የምንሰጣችው ብለናችሁ ነበርና ዛሬ ያንን የቤት ስራችንን ወይም ደግሞ ቃላችንን ምናህል እንደተገበር ነው ለእናንተ የምንነግርበት የምናሳይበት አንዱ ጉዳይ ይሆናል። የአራዳ ክፍለ ከተማ ነዋሪዎችም ከተማ አስተዳደሩ ከተማውንና የከተማውን ነዋሪዎች ኑሮ ለማሻሻል የወሰደው እርምጃ የሚበረታታ መሆኑን አንስተዋል። ሶስተኛ፣ የዲፕሎማቲክ ከተማ አገር ነች። ምን ያህል አድናቆት እንደተገኘ እናያለንና የተሰራውን ስራ አለማድነቅ ንፉግነት ነው የሚሆነው። ፒያሳ የፍቅር ሰፈር ነው፣ የፍቅር መንደር ነው። ያ ትንሹ ትልቁ በልቶ የሚያድርበት ሰፈር ነው። ነገር ግን አኗኗራችን ለብሰን ስንወጣ ነው እንጂ ሰው የምንመስለው። ካርቶን ውስጥ ነበር የምንኖረው፣ የታየው ነው። ሽንት ቤት የሌለው ቤት ውስጥ እንኖር ነበር። ሽንት መከራ ነበር የነበረው። ይህ ሁኔታ ደግሞ በመቀየሩ ወዲያው በቅጽበት በጣም ተደስተናል። እንደ ነዋሪነቴ አዲስ አበባ ከተባለላት በላይ ከተኛችበት የነቃች ለሌላው የተረፈች ከተማ ሆናለች። ምሳሌነቷም በአፍሪካ ደረጃ እየታየ ነው። ለዚህ ስራው ብቻ ምስክር ነው። ከተማ አስተዳደሩ ካከናወናቸው ተግባራት በተጨማሪ የሕዝቡን ተጠቃሚነት የሚያሳድጉ ተግባራትን መከወንና የመልካም አስተዳደር ጥያቄዎችን መፍታት እንደሚገባ አንስተዋል። ቤት ያላገኙ አሁንም እየተንከራተቱ ያሉ አሉ። ይህን መልካም ስራ የሚያጠለሻችን ትንሿን ነገር መዘው ስለሚጮህ እነዚህ ወገኖች ቢታሰቡ የሚል ነገር አቀርባለሁ። ወረዳ አምስት ላይ አራዳ መንገዱ አምሯል፣ ሰፈሩ ሁሉ አምሯል። ውስጥ ለውስጥ ያሉ ቤቶች ግን በላያቸው ላይ እየወደቁ ነው ያሉትና ልክ እንደ አቧሬ መልሶ ማልማት የሚቻል ከሆነ እሱን እሱን ነገሮችንም ቢይዙልን። ከወረዳ ሁለት ወደ አዲስ ከተማ የሚያዋስን ሮዛም ሰፈር የሚባል አንድ መንገድ አለ። እሱ ቦታ ታይቶ መፍትሄ ቢሰጠው የሚል ሀሳብ አለ። ከንቲባ አዳነች አቤቤ ነዋሪዎችን የቤት ባለቤት ለማድረግ ብሎም በዝቅተኛ ክፍያ መከራየት እንዲችሉ የቤት አቅርቦት ለማስፋት እየተሰራ መሆኑን ተናግረዋል። የግሉንም ዘርፍ እያበረታታን በግልና በመንግስት አጋርነትም ጭምር በመንግስት በጀትም ጭምር አድርገን በዚህ አመት መቶ ሺዎች ተጀምረዋል፣ ይደርሳሉ። ሲደርሱ የምናደርገው ስናጠናቅቅ ቅድሚያ የሚገባቸው ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን መቶ ፐርሰንት ቆጥበው የሚጠባበቁን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 በከፍተኛ ሁኔታ የመንገድ ሽፋኑ ዝቅተኛ ከመሆኑ የተነሳ መንገድ ልማት ስለሆነ፣ መንገድ ንግድ ስለሆነ፣ መንገድ አገልግሎት ስለሆነ ነጮቹ ምን ይላሉ መሰላችሁ? አገር ማበልጸግ ከፈለጋችሁ መንገድ ስሩ ነው የሚሉት። መንገድ ቅድሚያ የሚሰጠው ጉዳይ ነው እና የምርት ፍሰትንም የሰውንም እንቅስቃሴ የማህበራዊንም ኑሮ እንቅስቃሴ የሚያሳልጥ ከመሆኑ አንጻር ቅድሚያ ሰጠነዋል። እንደዛም ሆኖ በአንድ ጊዜ ሁሉንም አንፈታም፣ እናንተም እንድታውቁት በያዝነው ቅደም ተከተል ግን በፍጥነትና በጥራት ደረጃውን ጠብቀን ድጋሚ በማናፈርሰው መንገድ እንሰራለን። በአራዳ ክፍለ ከተማ አራዳ ፓርክ ከአራዳ ክፍለ ከተማ ነዋሪዎች ጋር ማህበራዊ ኢኮኖሚያዊና የመልካም ማስተዳደር ጥያቄዎችና ሀሳቦች ተነስተው ሰፊ ውይይት ተደርጎበታል።